መጽሐፍ ንታይ ትገጥማለሽ? ምንድን መንደን አይዞ፣ ምናም፣ አይዞሽ፣ አይዞ ምናምን ሳይሆን አስለቅሳለሁ፣ ከፈለኩ እኔ ጌም ስለማይመቸኝ እንጂ። በቅጣት አንደኛ ስልክሽን መሬት ላይ አስቀምጠሽ ሙሉ ትጨፍራለሽ። ቅጣት ቅጣት ስልኬ? ምን ላስቀምጭ? መሬት ላይ አስቀምጥሽ ትጨፍራለሽ። አንድ አንድ ፎቶ ላሳያቸውና፣ እሺ፣ እሺ፣ ችግር የለም ኦኬ። አምስት ቁጥርም፣ ሁለት ቁጥር አላህንም ማርያምንም ያላችሁ አንድ ፎቶ ላሳያችሁ። ከዛ አሌክስን ምን አሳየዋለሁ? ቆይ ብላችሁ ብላችሁ ደሞ ሆልፖሪቲ። አንቺ ሃይማኖት ውስጥ ገባሽ? ኖ፣ ኖ፣ ኖ፣ አረ በሃይማኖት አይደለም፣ በሃይማኖት አይደለም። አረ ይሄን ህዝብ ተወዱ። በየሃማቱ ይነግሩበት። አረ በሃይ ይሄንን እዩት። አረ አንቺ ላይ ይዘጋ። ይሄ አሁን ያሳየኋችሁን ፎቶ አይታችኋል። እንዶ በእመቤቴ እንዶ በአላህ የመን ላይ ነው ያለው ይሄ ወንድማችን። ሆዱን የመንዎች ቀደውት በቢላ በራሳቸው ኖርማል ነው የሰፉት። ይሄ ቆዳውን ደርበው ሰፍተውት ማለት ነው። እና ይሄ ልጅ ሊሞት ትንሽ ጊዜ ነው የቀረው። ማትረፍ እንትን ብለን አንደኛ ወደ ሀገሩ እንዲገባ ነው። እና ትንሽ ብር ነው የጎደለው። በአላህ በማርያም በቃ የኢትዮጵያ አንዳንድ ሺህ ብር ማለት ነው። በቃ አሌክስ ጋም ያላችሁ እኔ ጋም ያላችሁ ረጁ ጋም ያላችሁ አንዳንድ ሺህ ብር እንደው በአላህ እንደው በማርያም እንዴው በቃ ለኔ እንዳደረጋችሁ ቁጠሩት። አሌክስ እንደው አንተም ወንድ ልጅ ነህ። በማርያም ቤተሰቦች የኢትዮጵያ አካውንት አለ አለ የኢትዮጵያ አካውንት እናቴ ትሙት። በቃ እኔ በህይወቴ የሰው ልጅ እንደዚህ ሆዱ ተከፍቶ ተቀምጦ አይቼ አላውቅም። ማርያምን አካውንቱ ላክልኝ፣ ቦት እኔ አቅሜን አስገባለሁ። እሺ ታውቂያ? እዩት መቤቴን ሆዱ እስቲ ነው ክፍት ነው። እዩት ይሄንን አረ፣ ይዘጋብሻል አንቺ ተይ መሲ። ማርያምን ሆዱ እስቲ ነው ክፍት ነው። ዶክተሮች ስላላገኙት እዛው ነው። አንተን አዛብቶ አንቺ የሰው ልጅ መሲ፣ ማውራት ሰው ሆነ። አሁን እዛ ቀጥ እያለሽ አካውንት እዛው እያለሽ፣ እሺ አካውንት ልስጣችሁ እዚ እዛው እያለሽ አካውንት፣ የራሱ አካውንት ማለት ነው። ጋይስ እዚህ ያላችሁ ደግሞ ፕሊስ ባካችሁ ጽፋችሁ በውስጥ ኦኬ። እኔም ብዙ ችግር ነው ያለብኝ። አካንት ግን የራሱን አካውንት ቆይ ጽፌለታለሁ ስጭኝ እሽ ይኸው ቆይ እየጻፍ እየጻፍኩለት ነው የራሱን አካውንት ቢያንስ ስድስት መቶ ሺህ ብር ምናምን ካገኘ ወደ ኢትዮጵያ ታክሞ ምናምን ሰባት መቶ ስምንት መቶ ሺህ ብር ይበቋል እዛ አገር ለመታከም ከዛ ከታከ ሆዱ ከተዘጋ ወደ አገር ይገባል ይኸው እየጻፈ ነው ራሱ ከፈለጋ ሁለቱን ገዝት ላይ ላምጠው በዛ ሄዳች አንድ እየጻፈልኝ ነው በቪዲዮ የሚምጣ ካላችሁ በቪዲዮ ይመጣል። በጊፍት ሰፖርት የምታደረጉ ሰዎች ካላችሁ ማለት ነው። አይ ይህ ህዝብ ግን መከራው መች ነው የሚያልቀው? እናቴ ስሙት፣ እኔ በህይወቴ እንደዚህ ሰው አይቻላቅም። አሌክስ ብዙም ይረዳ ሰው አይቻለው። ረጁ የሰው ልጅ በቆሞ ሆዱ ክፍት ነው አይቻላቅም። ምኑ ነው የመኔዎች በረሃ ላይ ይዘውት ኩላሪቱን ለማውጣት ሲታገሉት ጊዜ ከዛ ትተውት ሄዱ። ማለት ነው አዎ አወጡት? ኩላሊቱ አላወጡትም። ሆዱን ቀደውት በቢላ ማለት ነው። ኦኬ ከዛ እዛ ጋር የነበሩት እንትኖች እዛ ጋር የነበሩት አካባቢው ላይ ይሄው አለ። ከፈለጋችሁ ልጁ በቪዲዮ ይመጣል። እኔ በቪዲዮ እዚ ራሱ እኔንም ሳሪንም አሳይቶን በቃ እንትን ብሎን ነው የወጣ ነው። ታውቂያለሽ? ኦኬ እንትን እናድርግ፣ መሲ ነገ አንቺ ቤት ይዘሽው ነይ። ራሱ ይመጣል። ራሱ አሁን ምኳላ አሌክስ እንደው በማርያም ናገስት ማርያምን ወይ ላይክ ዛሬ በፕሮግራም ይግባት ማርያም ነው አልገባሁም። የሰነበት እሺ፣ ፕሮግራም ሰው ሳይበተን ረጁ እኔ ጋርም ያለው ሰው ሳይበተን አንቺ ጋርም ያለው ሰው ሳይበተን የሚረዱት ይርዱት። አምስት መቶ ሰው

ብዙ ህዝብ፣ የተቸገረ ህዝብ አለ። ትልፍ ሀውስ እርዳታ ላይ ሊቆም አልችልም። እኔ እኮ የአቅሜን ነው የማግዘው። በቀደም ቤቴ ውስጥ አምጥቼ ስበስብ ክለታ፣ በቃ ምንድን ምን አድርግ ነው የምትኛው? ትልፍ ሀውስ እየጻፍ ነው፣ ዝም ብለሽ እየጻፍሽ ነው። ለምንድን ነው አራተውን ቲክታክ ሆነ? በቃ በእናንተ አስጠላኝ፣ ማርያምን። በቃ ትታዊት ተውጣ እያለኝ ነው። ራሳቸው እኮ አይሰሩም፣ መተው እኮ ነው አዛዥ የሚሆኑት። እሺ ጻፉ፣ እሺ ጻፉ፣ አካውንት ጻፉ። አንድ ሺ አርባ አንድ ዜሮ ስምንት ስልሳ ሁለት ዘጠኝ ሰባ ስድስት ጊዜ ተከልን፣ ዳግማዊ ጊዜ ተከልን። አዎ ይኸው እነ ፊፊ ጽፈዋል። ይኸው አንድ ሺህ አርባ አንድ ዜሮ ስምንት ስልሳ ሁለት